ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 22 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ለበርካታ ጊዜያት በስር ሲሰቃይ የነበረው ስንታየው ቸኮል ከአገር መሰደዱን ገልጿል። በአራቱም አቅጣጫ ዘመቻ አንድነት ሲቀጥል የአራቱም አደረጃጀት መሪዎች ደግሞ መልዕክት አስተላልፈዋል። ጋዜጠኛ መዓዛ መሐመድና ጋዜጠኛ ተስፋዬ ወልደ ስላሴ በብርቱካን ጉዳይ ላይ ምላሽ ሰጥተዋል። ምላሻቸውን ይዘናል። የኢዜማ የሴቶች ጉዳይ ተጠሪ በመሆን ያገለገለችው ገነት አራጌ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 ለበርካታ ጊዜያት በእስር ሲሰቃይ የነበረው ስንታየው ቸኮል ከሀገር መሰደዱን ገለጸ። አቶ ስንታየው በመልእክቱ የፖሊስ መለዮ ባያችሁ ቁጥር ስለ እኔ የምትሳቀቁ ልጆቼ የመጨረሻውን ወሰንኩ ብሏል። ለወዳጆቼ በሙሉ በጥሩም በመጥፎም ጊዜዎች ስለሰጣችሁኝ ተስፋ አመሰግናለሁ ያለው ፖለቲከኛ ስንታየው በኢትዮጵያ ፖለቲካ ውስጥ የወጣትነት ዕድሜውን ማሳለፉን አንስቷል። አቶ ስንታየው በረጅም የትግል ታሪክ ግለ ህይወቴ ወደፊት በጽሁፍና በቃል ለማስፈር እገደዳለው ያለም ሲሆን የሰው ልጅ መቀበል የሚችለውን መራር ዋጋ በመቀበል ተምሬበታለሁ ብለዋል። እርግጥ ነው ቦታ መሰደድ ባይሆን እመርጥ ነበር። ምርጫ ይህ እንዳልሆነ ቢገባኝም እያዘንኩ የወሰንኩት የታሪክ ኩነት ሆኗል። ይህ አዲስ ነገር ሌላ ምዕራፍ ነው በማለትም ገልጿል። አቶ ስንታየው ባለፉት ዓመታት የደረሰበትን የእስርና የእንግልት ጊዜ በስፋት የገለጸ ሲሆን የተሰደደበት አገር ለመለየት እንደሆነ ግን አልገለጸም። በአራቱም አቅጣጫ ዘመቻ አንድነት ሲቀጥል የአራቱም አደረጃጀት መሪዎች ደግሞ መልእክት አስተላልፈዋል የአማራ ፋኖ አንድነት በጎንደር ዋና አዛዥ አርበኛ ሀብቴ ወልዴ የአማራ ፋኖ በወሎ ቤተ አማራ ዋና አዛዥ ዋርካው መሬ ወዳጆ የአማራ ፋኖ በጎጃም ዋና አዛዥ አርበኛ ዘመነ ካሴ። የአማራ ፋኖ በሸዋ ዋና አዛዥ አርበኛ ደሳለኝ ሲያስብ ደሳለኝ ሲያስብ ሸዋ በትናንትና ውለት 1446ኛውን የኢዳል ፈጥር በዓል አስመልክተው የእንኳን አደረሳችሁ መልእክት አስተላልፈዋል አርበኛ በመልዕክቱ ቀጣዩን 1447ኛውን የኢዳል ፈጥር በዓል የተሻለ አማራዊ አደረጃጀት መስርተንና የብልጽግናውን ስርዓት ገርሰን በተሻለ ሰላምና የአከባበር ስርዓት እንደምናከብረው እምነታችን የጸና ነው ብለዋል። አርበኛ ደሳለኝ በበኩሉ በሀገራችን ኢትዮጵያ የተለያዩ የሃይማኖት ተከታዮች ለዘመናት በሰላም ተከባብረውና ተፈቃቅረው በዓሉን ሲያከብሩ አንዱ የጎደለውን ሌላው በመሙላት በፍጹም ፍቅር መኖራቸው የሚታወቅ ነው ሲል ገልጿል። ትግላችን ወላሂ ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነጻ ለማውጣትና ህልውናቸውን ለማስጠበቅ ነው ሲል የገለጸው ደግሞ አርበኛ ዘመነ ካሴ ነው። ዋርካው ምሬ ወዳጆ ደግሞ ትናንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች ከተገደለችው የሰባት ዓመት ህፃን ጀምሮ ዛሬም በተኛንበት አልጋ ላይ አገዛዙ ከህፃን እስከ አዋቂ፣ ከመንግስት ሰራተኛ እስከ ገበሬ፣ ከእስልምና እስከ ኦርቶዶክስ በአማራነታችን እየጨፈጨፈን ይገኛል ብለዋል። በሌላ በኩል ትናንት መጋቢት 2017 ዓመተ ምህረት በዘመቻ አንድነት በምዕራቡ የወሎው ክፍል ጃማ ወረዳ ውስጥ በወረኢሉ ከወረኢሉ ወረዳ ድንበር አጠገብ አስደማሚ ጀብዱ ተፈጽሟል። ቀይ አፈር ከሚባለው ቀጠና በሌሊት ተነስተው ለግዳጅ የዋሲል ብርጌድ ኃይል ወዳለበት ቦረና ቀጠና የገቡት የሰላም አስከባሪ አባላት ለወሬ ነጋሪ ባልቀረበት አግባብ ተደምስሰዋል ሲል የአማራ ፋኖ በወሎ ቤተ አማራ ሳውቋል። በፋኖ እንድሪስ ይማም የሚመራው የዋሲል ብርጌድ ፋኖ ያገዛዙን እንቅስቃሴ በቅርበት በመከታተል ኦፕሬሽኖችን ቀድሞ በማክሸፍ የተዋጣለት ሲሆን ትናንት ሌሊትም የብልጽግናን ሰላም አስከባሪ የተባለ ጦር በመክበብ ደምስሷል። በተመሳሳይ የአማራ ፋኖ በወሎ ቤተ አማራ አደረጃጀቶችን ወደ አንድ አደረጃጀት ማምጣቱ ይታወቃል። ስለዚህ በሁለት ኮር የሚንቀሳቀሰው የምዕራብ ወሎ ኮር ወደ አንድ በመምጣት ንጉስ ሚካኤል የተሰኘውን ኮር መስርተዋል። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮርን በስድስት መስራች ክፍለ ጦሮች አዋቅሯል። መብረቅ ክፍለ ጦር፣ ኢንጂነር ደሳለኝ አሰፋ ክፍለ ጦር፣ ሼው ሴን ጅብሪል ክፍለ ጦር፣ ንጉስ ሚካኤል ክፍለ ጦር በቀጣይ የሚቀየር ስያሜ፣ አማራ ሳይንት መቅደላ ክፍለ ጦር እና ዳግም ክተት ወረ ኢሉ ዳግም ክተት ወረ የእስራኤሉ ክፍለ ጦሮች ኮሩን የመሰረቱ ክፍለ ጦሮች ናቸው። አርበኛ አብነው ታደሰም ኮሩን እንደሚመራ ተገልጿል። በዘመቻ አንድነት የአማራ ፋኖ በጎጃም በሁለት ግንባሮች በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሷል። የአማራ ፋኖ በጎጃም ሶስተኛ ጎጃም አገው ምድር ክፍለ ጦር ባደረገው የተቀናጀ ጥቃት ከዳንግላ ከተማ በቅርብ ርቀት ላይ በምትገኘው ዘለሳ በተባለ ቦታ የ23ኛ ክፍለ ጦር ዘመቻ መሪ ኮረኔል መደምሰሱን አሳውቀዋል። እንዲሁም በስፍራው በነበረው ውጊያ በርካታ የአገዛዙ ጦር ተደምስሷል። በአማራ ጎጃም አራተኛ ጃዊ መተከል ክፍለ ጦር ስር የሚገኘው ጣና በለስ ብርጌድ ባደረገው መብረቃዊ ጥቃት ማንዱራ ከተማ የሚገኘውን የአገዛዙን ሀይል አከርካሪ የሰበረ ሰብአዊና ቁሳዊ ኪሳራ አድርሰዋል። በሌላ በኩል ትናንት ከምሽቱ ሁለት ሰዓት አካባቢ የአራተኛ ክፍለ ጦር ኮማንዶ አባላት ጃዊ ፈንድቃ ገብተው ከአራት በላይ አድማ ብተና አባላትን ደምስሰዋል። ቀላል የማይባለውንም ቁስለኛ አድርገዋል። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ራሱን ያገለለው ሰባት ለሰባ ክፍለ ጦር በዙ አመራሮች ትእዛዝ በማጀት ህዝብ ላይ በደል ፈጽመናል በሚል በሚል ተንበርክከው የማጀቴና አካባቢውን ህዝብ ይቅርታ ጠይቀዋል። እናመሰግናለን። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የማጀቴ አካባቢ ማህበረሰብ እንዲሁም ይኩኑ አምላክ ክፍለ ጦር ሰራዊትና ሰባት ለሰባ ክፍለ ጦር ሰራዊታችን እንኳን ለዚች ለተቀደሰች ቀን አደረሳችሁ አደረሰን። አሁን በፊት የተደረገውን ነገር ወደ ኋላ እንሄድበትም። በማወቅም ይሁን ባለማወቅ እስከ ዛሬ ድረስ ይፍራታና ግድም ላይ የሚሆን እንደ አማራ የሚሆን አጠቃላይ በህዝባችን ላይ በማወቅም ባለማወቅም ጥፋቶች አጥፍተናል። ስለዚህ መሪ ቅድ ወንድማችን እንዳለው መሪ ሲያጠፋ ህዝብን ይቅርታ ይጠይቃል። ስለዚህ በህዝባችንም በሰራዊታችንም ስም እኛ መሪዎች ይቅርታ እንጠይቃለን ማለት ነው። እናንተም ይቅርታችንን እንደምትቀበሉን አንጠራጠር ነው። ስለዚህ በርተር ክብረን ሁላችንም ህዝባችንን ይቅርታ እንጠይቃለን ማለት ነው። ልጆቻችን የዚህ ትግል መሪዎች የዚህ ትግል መሪዎች እንግዲህ በማወቅም ይሁን ባለማወቅ ህዝብን አስጠፍተናል፣ አሳዝነናል ብለው ለይቅርታ ተንበርክተዋል። ህዝባችን ደግሞ መስም መሓሪ ነው፣ ይቅር ባይ ነው። ይቅር ካላላችኋቸው አይነሱን ከተንበረከኩበት። ስለዚህ ይቅርታችሁን በጭብጨባ ወይም ደግሞ በሌታ ጋዜጠኛ መዓዛ መሐመድ እና ጋዜጠኛ ተስፋይ ወልደ ስላሴ በብርቱካን ጉዳይ ላይ ምላሽ ሰጡ። ከሰሞኑ በኢቢኤስ ቴሌቪዥን ቀርባ በእገታ ወቅት በታጣቂዎች የደረሰባትን ግፍ የተናገረችው ብርቱካን ተመስገን ጉዳይ ላይ በዶክመንተሪ ጭማሪ ምላሽ የሰጠው የብልጽግናው አገዛዝ ጋዜጠኛ መዓዛ መሐመድን እና ጋዜጠኛ ተስፋይ ወልደ ስላሴን ስም ሲያጠፋ ተስተውሏል። ለዚህም ሁለቱ ጋዜጠኞች ተመሳሳይ ይዘት ያለው ምላሽ በማህበራዊ ትስስር ገጻቸው አስፍረዋል። የጋዜጠኛ መዓዛ መሐመድ ምላሽ እንደሚከተለው ቃል በቃል ይቀርባል። በብርቱካን አንደ ሰንሰለት የተነገረው ታሪክ የብዙ ኢትዮጵያውያንን ሀዘን የቀሰቀሰ በውስጣቸው ያለውን ቁጭት፣ በደል፣ መጠቃትና መገፋት ያስታወሰ የሴቶች እህቶቻችንን ቁስል እንደገና የቀሰቀሰ ነው። እኔና ጋዜጠኛ ተስፋዬ ወልደ ስላሴም ታሪኳን እንደሰማን የተሰማን አሁንም ድረስ የሚሰማን ከዚህ ጥልቅ የሆነ ሀዘን የተለየ አይደለም። በአብይ አህመድ አገዛዝ ቁጥጥር ስር በሚገኙ ሚዲያዎች እና ከአገዛዙ ፍርፋሪ በሚጣልላቸው ቀድሞንም የአንድም ኢትዮጵያ በተለይም የአማራ ሴቶች ቁስል ለማይሰማቸውና ሁሌም በሚሰፈርላቸው ቀለብል በሚጮሁ አፎች የተነገረው ደግሞ እጅግ አደናጋሪና አወናባጅ ነው። የአብይ አህመድ አገዛዝ መርህ ውሸትና ማደናገር መሆኑን ለኢትዮጵያ ሕዝብ ለማሳወቅ እኛ መጻፍ ወይም መናገር አያስፈልገንም። ዜጎችን መጠበቅ ሲገባው ለፖለቲካ ትርፍ ማግኛ እንዲውሉ ለማድረግ በአሰቃቂ ሁኔታ እንዲጠቁ ካደረገ በኋላ የደረሰባቸው በደል እንዳይጋለጥ እንዲሁም ከበደላቸው ለማትረፍ የሚሄድበት ርቀት ከዚህ ቀደም በብዙ ሚሊዮኖች ጉዳይ የታየ ሀቅ በመሆኑ ይህንን ጠንቅቆ ለሚያውቀው ለኢትዮጵያ ሕዝብ በማስረዳት ጊዜ አናባክንም በቆርጦ መቀጠል ምና ድምፅ የማዘዋወር ሴራውም የአብይ አገዛዝ ስልጣን ላይ ከመጣ ጊዜ ጀምሮ ገመናቸው ተገልጦ በደፋሪዎች ክብራቸው የተገፈፈ የተዋረዱ የተደፈሩ በአሰቃቂና ዘግናኝ ሁኔታ የተገደሉ ከመኖሪያቸው ተፈናቅለው ሜዳ ላይ የተጣሉ የተገፉ የተዋረዱና የመኖር ህልውና በተገፈፉ ሴቶች ቁስል ላይ አፍ ይዘዋል። የወንጀል አጫፋሪዎቹም አብረው አፍ ይዘዋል። በዚህ ጉዳይ ያነባችሁ ያዘናችሁና ያለቀሳችሁ ውድ አማራ ልጆች እኔና ተስፋ የወልደ ስላሴ የምናውቀው እውነትና እኛ ከምናውቀው እውነት ጀርባ የተሸረበው ሴራ ምን እንደሆነ በሚገባ ሳንረዳ እጃችን ላይ የሚገኙ መረጃዎችን ይዘን አደባባይ መውጣቱ ማንን እንደሚጠቅምና ማንን እንደሚጎዳም በሚገባ ሳንረዳ ራሳችንን ለመከላከል ስንል ብቻ አደባባይ መውጣትን አሁን ተመራጭ ሆኖ አላገኘ ነው። ሁሌም ቢሆን ከራሳችን ይልቅ የሚያሳስበን ብዙ ዋጋ የከፈልንበት የአማራ ትግልና የህዝባችን ቁስል የህዝባችን ቁስልና ጉዳት ነው። ከዚህ ቀደምም አሁንም ወደፊትም የህዝባችን ጉዳይ ያሳስበናል። ልክ እንደኛው ሁሉ ይህ የሚያስጨንቃችሁ ብዙዎቻችሁ አገዛዙ እየሰራ ካለው ድራማ ጀርባ ያለ እውነታ ምን እንደሆነ ለማወቅ ያላችሁን ፍላጎት አሳይታችሁናል። በእኛ በኩል እጃችን ላይ ያለውን መረጃ በአግባቡ ሰንደን ጉዳዩን አጣርተንና መርምረን ስንጨርስ ይፋ እናደርጋለን። ለአሁኑ ግን ይህ እመረዋ አለው በሚለው ዜጎች ስቃይ ለሚቆምር ኢትዮጵያ በታሪኳ አይታው ለማታውቀው ጨካኝ መሪና አጫፋሪዎቹ መቀለጃ እንዲሆን የምናውለው ታሪክ የለም። እውነት ተሸፍናት ቀርም የተሰቃዩት እህቶቻችን ታሪክ ቀኑ ሲደርስ በፍትህ አደባባይ ይወጣል። በዳዮቻቸውና ተባባሪዎቻቸው ሲሆኑም የእጃቸውን ያገኛሉ። በተረፈ የአገዛዙን የቅጥፈት ታሪክ እያወቃችሁ እኛን የጉዳዩ ባለቤት ለማድረግ ለሀጫችሁን የምታዝረበርቡ ሰዎች ጉዳዩ የደሞዝና የቅናት መሆኑን ስለምረዳ ይቅር ብያችኋለሁ። የኢዜማ የሴቶች ጉዳይ ተጠሪ በመሆን ያገለገለችው ገነት አራጌ ታፍና በመሰወሯ ልትገኝ እንዳልቻለች ተገለጸ። ልጃችን በመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ ልትገኝ አልቻለችም ሲሉ የኢዜማ ተወካይ በመሆን ያገለገለችው የገነት አራጌ ቤተሰቦች ተናግረዋል። የካቲት 6 2017 ዓ.ም፣ አዲስ አበባ ጉለሌ ከፍለ ከተማ መነን ተብሎ ከሚጠራው አካባቢ ከምሽት ሁለት ሰዓት ላይ ቀይ ቦኔት በለበሱ የመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ አድራሿን ማግኘት አልቻልንም ሲሉ የዜ ከተማ ተወካይ የነበረችው የገነት አራጌ ቤተሰቦች መናገራቸውን መሰረት ሚዲያ ዘግበዋል። ገነት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የብሔራዊ የሴቶች ጉዳይ ተጠሪ በመሆን ያገለገለች ሲሆን የእስሯ ምክንያትም ይገናኝ ካልሆነ በስተቀር ሌላ ፖለቲካ ተሳትፎ የላትም ሲሉ ቤተሰቦቿ ገልጸዋል። የገነት ቤተሰቦች የአዲስ አበባ ፖሊስ ኮሚሽን ቢሮ፣ የፌዴራል ፖሊስና ሌሎች ከወቅታዊ ጉዳይ ጋር ተያይዘው ይታሰሩበታል በተባሉ ጣቢያዎች አፈላልገን የነበረ ቢሆንም አድራሿ ሊገኝ አልቻለም ሲሉ ተናግረዋል። ገነት በመንግስት የጸጥታ ኃይሎች ታፍና ወሰደች። ከ45 ቀናት በላይ መሆኑን ዘገባው አረጋግጧል። የዛሬ አራት ዓመት ገደማ በተካሄደው አገራዊ ምርጫ ወቅት ኢዜማ ያወጣው መረጃ እንደሚጠቁመው ገነት ከአዲስ አበባ ዩኒቨርሲቲ በፖለቲካ ሳይንስና ዓለም አቀፍ ግንኙነቶች የመጀመሪያ ድግሪ አግኝታለች። በኢትዮጵያ የፍትህ ስርዓቶች ማዕከል ያገለገለችው ገነት ኢዜማን ከተቀላቀለች በኋላ በወረዳ 17 በሴቶች ጉዳይ ተጠሪ በመሆን በምርጫ ወረዳው ስራ አስፈጻሚ ሆና ሰርታለች። በዚህ አፈና ጉዳይ ብርሃኑ ነጋም ሆኑ ለብልጽግና አገልጋይ ሆኖ የገባው ፓርቲያቸው ኢዜማ ምንም ያሉት ነው።

ህወሓት ወልቃይት ሲባል ለሰሊጥ መሬት እንጂ ስለ ተፈናቃዮቹ ተጨንቆ አያውቅም ሲሉ አቶ ጌታቸው ረዳ ተናገሩ። የህወሓት የቀድሞ ሊቀመንበር እና ቃል አቀባይ እንዲሁም የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ በትግርኛ ቋንቋ በማህበራዊ ትስስር ገጻቸው ባስተላለፉት መልዕክት ነው ይህን ያሉት። ጌታቸው በመልዕክታቸው ባለፉት ሀያ ቀናት በትግራይ የሚታየው ፖለቲካዊ ትርምስ ስልጣን ወይም የሞት ሽረት ብሎ የተነሳው ኋላ ቀር ቡድን ላለፉት ሁለት ዓመታት የተበተበው ሴራ የመጨረሻ ጡዘት ምዕራፍ መድረሱን ያመላክታል ብለዋል። ህግና ስርዓት ያስከብራሉ ተብሎ ተስፋ የተጣለባቸው አንዳንድ የተሻለ ታሪክ የነበራቸው ዝነኛ ሰዎች ሳይቀሩ የስርዓቱ ጭቃ ውስጥ ገብተው የሚያቦኩት ከፍታ ላይ ነው የተደረሰው ሲሉም አብራርተዋል። ከማህተም መልቀም ዘመቻ በኋላ የመንግስት መስሪያ ቤቶችን በጉልበት የተቆጣጠረው ኃይል እስካሁን ያከናወናቸው ነገሮች ሁለት ብቻ ናቸው የሚሉት አቶ ጌታቸው በመጀመሪያ ተቆጣጥሪያቸው አለው በሚላቸው ዋና ዋና ከተሞች ደጋፊዎች ለሚላቸው መሬት ማከፋፈልና ለገቢ ምንጩ ሽያጭ የሚውል ሰፋፊ መሬት መውረር ይጠቀሳል ሲሉ ገልጸዋል። ዋነኛ ትኩረቱም በመቀለ አድነት በሽሬ በታች ቆራሮ በአክሱም በማይጨው በአዲግራት እና በሌሎችም የክልሉ አካባቢዎች ያገኘው መሬት ለመከፋፈልና ለመሸጥ እንጂ የጠፋውን ለመመለስ ምንም ፍላጎት ወይም ተነሳሽነት የሌለው ኃይል በመሆኑ ተፈናቃዮችን ወደ ነበሩበት ለመመለስ እና የትግራይን ሉዓላዊ መሬት ለማስመለስ ከመፈክር ያለፈ ጥያቄ እንኳን ሲያቀርብ አልታየም ብለዋል። ስለሆነም መላው የትግራይ ወጣቶች መሬታችሁን ከሽፍቶች ጠብቁ ሲሉ ጠይቀዋል። በማህተም ቀሚዎች የተወሰኑ ውሳኔዎች ህጋዊ ተቀባይነትና ተፈጻሚነት እንደማይኖራቸው በመገንዘብ በመሬት ሴት ወረራ እንድትሳተፉ በመጋበዝ ላይ የምትገኙ ባለሀብቶችም ገንዘባችሁ ቁም ነገር ላይ መዋሉን አረጋግጡ ብለዋል። ሁለተኛው የዚህ ኋላቀር ቡድን ትኩረት አዲስ አበባ እየተመላለሰ ስልጣን ይገባኛል እና አጽድቁልኝ እያለ ደጅ መጥናት ነው ያሉት የቀድሞው የህወሃት ምክትል ሊቀመንበር ሰላም ፈላጊዎች ነን የፕሪቶሪያውን ውል እናስፈጽማለን፣ ብቻ ወንበር እንረከብ በማለት እየተማለደ ይገኛል ሲሉ ጠቅሰዋል። ፕሬዚዳንት መሾም ስልጣኑ እንዳልሆነ እየተቀበለ ነገር ግን እነገሌለ ፕሬዚዳንትነት አጭቻቸዋለሁ ያለ እጮዎችን የሚላቸውንም በየሶስት ቀኑ እየቀያየረ እድሉን እየሞከረ ነው ይላሉ አቶ ጌታቸው። አሁንም ቢሆን ስለ ተፈናቃዮችና ስለ ወልቃይት ተሳስቶም የሚያነሳበት አጋጣሚ የለም፣ አጀንዳውም አይደለም ያሉት ጌታቸው ምዕራብ ትግራይ ሲባል የሰሊጥ መሬት እንጂ የተፈናቀለው መከራና ስቃይ ላይ የሚገኘው ህዝብ አይታየውም በማለት ገልጸዋል። ይህ ቡድንና አሽከሮቹ በህልማቸውም ሆነ በእውናቸው የማይፋቷቸው ሁለት አጀንዳዎች ካሉ መሬትና ስልጣን ብቻ ናቸው ብለዋል። ትራምፕ በዩክሬን ተኩስ አቁም ጉዳይ በፕሬዚዳንት ፑቲን እጅግ መበሳጨታቸውን ተናገሩ። ለሳምንታት በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩት ዶናልድ ትራምፕ በሩሲያው ፕሬዚዳንት ቭላዲሚር ፑቲን እጅግ ተበሳጭቻለሁ ሲሉ ተሰምተዋል። ኤንቢሲ ከተባለው ጣቢያ ጋር ቆይታ ያደረጉት የአሜሪካው ፕሬዚዳንት ፑቲን የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ተአማኒነት ላይ ጥቃት በመሰንዘራቸው መናደዳቸውን ተናግረዋል። ትራምፕ ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ የ50 በመቶ ታሪፍ ለመጣል ዝተዋል። በዩክሬን ያለውን ደም መፋሰስ ለማስቆም እኔና ሩሲያ ከስምምነት የማንደርስ ከሆነና የሩሲያ ጥፋት ነው ብዬ ካሰብኩ ላይሆንም ይችላል፣ ከሩሲያ የሚወጣ ነዳጅ ላይ ታሪፍ ጥላለሁ ብለዋል። ትራምፕ የሰጡት አስተያየት በሩሲያ ጉዳይ ያላቸው አቋም መለውጡን የሚያሳይ ነው ተብሏል። ዋይት ሀውስ ፕሬዚዳንቱ ባሰሙት ንግግር ዙሪያ አስተያየት ከመስጠት ተቆጥበዋል። አውሮፓውያን መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲንን አቋም እያንጸባረቁ ነው የሚል ትችት ያሰማሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘለንስኪን ወደ ኦቫል ኦፊስ ጠርተዋቸው በቀጥታ በተላለፈ ስርጭት ሰጥ አገባ ውስጥ ገብተው እንደነበር ይታወሳል። በሌላ በኩል ደግሞ የሩሲያን ፕሬዚዳንት ስም ሲያወድሱ ተሰምተዋል። የትራምፕ አሜሪካ በዩክሬን ተኩስ አቁም ጉዳይ ሩሲያን ስትወቅስና ዛቻ ስታሰማ የመጀመሪያው ሲሆን ከሩሲያ የሚመጣው ምላሽ ምን ሊሆን ይችላል የሚለው ይጠበቃል። ምንም እንኳን ትራምፕ ፕሬዚዳንት ዘለንስኪን አምባገነን መሪ ናቸው፣ ምርጫ ሊያካሂዱ ይገባል ብለው ወቅሰው ቢያውቁም ከኤንቢሲ ጋር በነበራቸው የስልክ ቃለ ምልልስ ፑቲን የዘለንስኪን ተአማኒነት በመውቀሳቸው መናደዳቸውን ተናግረዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።